አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብዬ አለው። አሁን የሚገኘው ከምኖርበት ከአትላንታ ከተማ አስር ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ ተዝናኑ። እቺ ዓለም እንደሆነ በማናውቀው ሰዓት ቅስፈት ምን እንደሚፈጠር አናቅምና ነገን ትተን ዛሬ ንዝ ህይወታችን ና አርቲስት ሰሎሞን ተካል መሃል አይቸው አይቸው ሁሉን ነገር ብዬ ደምደም ያለው ማን እንዳገር ከሚወደዱ ሁሉ ሁለቱን አልጠላም አምላክ ያተንፈገኝ ሀገርና ሰላም። ይህ የግጥም አንጓ ዛሬ ህልፈቱን የምናነሳለት ሰለሞን ተካልኝ ማሪ በሕዝብ ዘንድ እጅግ ተወዳጅነትን ካተረፉለት የሙዚቃ ስራዎቹ መካከል ከአንዱ ላይ የተወሰደ የግጥም አንጓ ነው። እንዴት አንድንሆን ዘንድሮ ሁላችንም ዜሮ ዜሮ በሚለው የሙዚቃ ስራው በስፋት የሚታወቀው ሰለሞን ተካልኝ፣ ይህና ሌሎች መሰል ዘፈኖቹ ደግሞ ለትግል ማነሳሻነት ተደርገው ተወስደው እንደነበር ይነገራል። ጋላቢ ነኝ የፈረስ ጌታ የማለክም ቀንና ማታ ስንቃይለኝ አይልቅም ገብሴ ሀሳቤ ነው ሰንጋ ፈረስ የሚለውና በተለይ ደግሞ አንቺም ዜሮ ዜሮ እኔም ዜሮ ዜሮ የተሰኙ የሙዚቃ ስራዎቹ ለስደት የዳረጉት እንደሆኑ ይነገራሉ። እንዲህ ባለ መልኩ ከሀገር የተሰደደው ድምፃዊው ከተሰደደ ከዓመታት ቆይታ በኋላ የሚሊኔሞ ዋዜማ አካባቢ ወደ አገር ቤት ድንገት ዘውሎ መግባቱ አስደንጋጭና እጅጉን አነጋጋሪ ነገር ነበር። አራዳ፣ ፋጡማና የመሳሰሉ ዘፈኖችን በሰባዎቹ መጨረሻ የተጫወተው ሰለሞን ተካ በብዙ መልኩ በብዙዎች ዘንድ በሙገሳም በወቀሳም ሲነሳ ኑሮ ኑሮ ህይወቱ ማለፉ ተሰምቷል። አርቲስትና የኋላ የኋላ ደግሞ ሙሉ ጊዜውን ከፖለቲካ ጋር ተያይዞ በሚነሱ ጉዳዮች ላይ እንካ ሰላንቲያ ሲባባል እየከረመው ይህ ድምፃዊ ህይወቱ ማለፉ ተሰምቷል። እናይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን በመግቢያችን ላይ እንዳልናችሁ ከሰለሞን ተካልኝ ህልፈት ጋር ተያይዞ በህይወት ሳለ ከነበሩት አንዳንድ ጉዳዮቹ ጋር ተያይዞ ልናነሳ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ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 ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። በስልክ ቁጥር 0978868628 በ0985 1676 77 ይደውሉልን። ቴምር ሪል ስቴት ሰለሞን ተካልኝ ፖለቲከኛ ከመሆኑ በፊት ከተዋጣላቸው የኢትዮጵያውያን ዘፋኞች መካከል አንዱ ነበር። ሰለሞን በተለይ በሰባዎቹ ውስጥ ወደድ ወደድ የተባለ ዘፈኑ ነበር ወደ እውቅና ብቅ ያደረገው ይላሉ የሚያውቁት ሰዎች። ሰለሞን ኢህአዴግ ኢትዮጵያን እንደተቆጣጠረ በስደት ወደ ሀገር አሜሪካ አቅንቶ ሎስ አንጀለስ ከተማ ከሄደ በኋላ ሁሉም ዜሮ ዜሮ የሚል ዘፈኑን ለአድማጭ ጆሮ አድርሶ ታዋቂነትን እንዳተረፈ ይናገራሉ። ወዲህ ደግሞ እሱ ዘፈን አገር ቤት እንዳይገባ አድርጎታል፣ ሲሉ ለመሰደዱ ምክንያት ደግሞ እሱም ነው ይላሉ። እርግጥ ነው ዘፈኑ ከአገር ከወጣ በኋላ ነው እየተሰራው የሚሉም አሉ። ከዚያም ጊዜ ጀምሮ የሙሉ ጊዜ ፖለቲከኛ መሆኑ ይነገራል። የድምፃዊው የፖለቲካ ሕይወትን በተመለከተ ሰለሞን ተካ ዓላማውንና አቋሙን በመቀያየር በየጊዜው ዲያስፖራውን ግራ ሲያጋባ የኖረ ፖለቲከኛ ነው የሚሉም አልጠፉም። በራሱ ላይና በእጁ ላይ የባንዲራ መሀረብ በማሰር በየአደባባዩ ከመታየቱን በላይ በየራዲዮ ጣቢያዎችና በየፓልቶ ኩሩም ውስጥ ጸረ ኢህአዲግ አስተያየቶችን እየሰጠ ከዘፋኝነት ወደ ሙሉ ጊዜ የፖለቲከኝነት በይፋ የተሸጋገረ ሰው ነበር ይላሉ። በዚህም ሳያበቃ በ2007 ዓ ም እንደ አውሮፓውያኑ አቆጣጠር ወደ አስመራ በመጓዝ ከአቶ ኢሳያስ አፈወርቂ ጋር በመገናኘት በወቅቱ በስልጣን ላይ የነበረውን ኢህአዴግን እንዴት አድርጎ ከስልጣን ማውረድ እንደሚቻል ከአቶ ኢሳያስ አፈወርቂና ከካቢኔ አባሎቻቸው ጋር ሲመክር ነበር የሚሉ መረጃዎችም ተሰምተውበት ነበር። ለዚህ ደግሞ እንደ ማረጋገጫ ተነስቶ የነበረው ነገር በወቅቱ ከፕሬዚዳንት ኢሳያስ አፈወርቂ ጋር የተነሳው ፎቶ ብቅ ማለቱ ነበር። በሶስት ተከታታይ ልዩ ፕሮግራሞችም እንዲሁ በኤርትራ ቲቪ የአማርኛ ቋንቋ ስርጭት ላይም አቶ መለስን እንዲሁም ደግሞ ፓርቲያቸውን በተመለከተ ሚስጥር ብሎ ያለውን ነገር ሲናገርም ታይቷልም ተሰምቷልም ይሉለታል። ከዚህ ልፍ ሲልም አረንጓዴ ነብራማ ወታደራዊ ዩኒፎርም ለብሶና ቀይ መለዮ አድርጎ የኢትዮጵያ አርበኞች ግንባር ነን ከሚሉ ብዙ ወጣቶች ጋርም በእንባ ስሜታዊ የሀገር ዘፈኖችን ሲያዜምላቸው በቪዲዮ እንደታየም ይናገራሉ። ታዲያ እንዲህ ካለው የወቅቱን ፖለቲካና ፖለቲከኞችን ከመጥላትና ከመዝለፍ በመለስ በ2008 ድንገት ብድግ ብሎ ጓዙን ጠቅልሎ ወደ ሀገር ቤት የመግባቱ ጉዳይ አነጋጋሪ ነበር። በጊዜው እንዲህ ያለው ድርጊቱ ብዙዎችን አስደንግጦም ነበር እንዲያ አንቺም ዜሮ ዜሮ እኔም ዜሮ ዜሮ ብሎ በዘፈንም በግጥምም ከፍ ዝቅ አድርጎ የሰደበው ስርዓት ከስልጣን ሳይወርድ እንዴት ያለ ድፍረትና እንዴት ያለ የልብ ልብ ቢያገኝ ነው እንደው ድንገት ተነስቶ መሰስ ብሎ ሀገር ቤት ሊመጣ የቻለው? በቃ አለቀለት የሚሉ የአድናቂዎቹ ድምፅ ይሰማ ነበር። ይሁን እንጂ ሰለሞን ተካልኝ ገና እግሩ አዲስ አበባ ኤርፖርት እንደረገጠ የመንግስት ጋዜጠኞች መቅረጸ ድምፃቸውን ይዘው ይጠብቁት ጀመር። እንደደረሰም መሬቱን ዝግ ብሎ ከሳመ በኋላ ቀና ብሎ እጆቹን ወደ ላይ ዘረጋና ለዚያ ያበቃው አምላኩን አመስግኗል። ከእንባው ጋር እየታገለም ውጭ ሀገር ባሳለፍበት ዘመናት ሁሉ ስለ ስርዓቱ የተሳሳተ ግንዛቤ እንደነበረው መግለጹ ሕይወቱን አደጋ ላይ የሚጥል ምንም ነገር እንደማይኖር ለአድናቂዎቹ መተማመኛ ነበር። ይህ ንግግሩና ሁኔታው ግን ግራ አጋቢና እንዴት ነው ነገሩ የሚል ግርታን በአንዳንድ ሰዎች ላይ የፈጠረ ጉዳይ ነበር። በብዙዎች ዘንድ በሰራቸው ሙዚቃዎች የሚወደደው ሰለሞን ተካልኝ የኋላ የኋላ እንዴትና በምን ምክንያት እንደሆነ ባልታወቀ ምክንያት ወደ ፖለቲካ መጠጋቱ ትችትም አትርፎለታል። ወዲያ የሚደግፋቸው ሰዎች ሲያደንቁት፣ ወዲህ ደግሞ የሚነቅፋቸው ሰዎች ይወቅሱታል። እንዲህ ባሉ ሁለት ጽንፎች ውስጥ እየከረመው ሕይወቱ ማለፉ ተሰምቷል። ከሰለሞን ተካልኝ እልፈት ጋር ተያይዞ በሁለት ጎራ ያሉ ሰዎች ከሞቱ ጋር ተያይዞና ከዚህ ቀደም በህይወት ሳለ ስለነበረበት ሁኔታ በተመለከተ ሀሳባቸውን በተለያየ አንጻር አስፍረዋል። የእነሱን ሀሳብ እናስደምጣችሁ። ከሰለሞን ህልፈት ጋር ተያይዞ ሀሳባቸውን ከሰጡ ሰዎች መካከል ለሙያ ቅርቡ የሆነው ሙዚቀኛ ቢንያም ወይም ደግሞ ቢቮ ተሰማ ስለ ጉዳዩ እንዲህ ሲል ጽፏል። የእሱን እናስደምጣችሁ። ከእንቅልፌ እንደባነንኩኝ የሰማሁት አሳዛኝ ዜና ነው ከዚህ በፊት በግምት ከሁለት አስርት ዓመታት በፊት ድንቅ የግጥምና የዜማ ደራሲውን ተመስገን ተካን ደጅ ለመጥናት በትውልድ መንደሬ በሰፈረ ሰላም የውስጥ ለውስጥ መንገዶች ይኳትን እንደነበር አስታውሳለሁ። ሰለሞን ተካልኝን እጅግ በመስጠት ረገድ ለጋስ የነበረው ተመስገን ተካ አላሳፈረውም ነበር። አሜሪካ ሀገር በአትላንታ መኖር ከጀመረ በኋላ የጥበብ አድባር ጀርባዋን የሰጠችው ይመስላል ምክንያቱም ፖለቲካ በአስተሳሰብም ይሁን በኢኮኖሚ ባላደገችው አፍሪካ ከቆሻሻነቷም በላይ ጥንብ ናት ቢሏት ማጋነን አይሆንም። ፖለቲካ ደስ አትልም። በኢትዮጵያ ሙዚቃ ወይ ደግሞ ዘፈን ፍቅርን ለመስበክ በሰፊው ያገለግላል። ለዚህም ይመስላል በኢትዮጵያ ካሉት ከሃይማኖት ሊቃውንትና መምህራን በላይ የኢትዮጵያ ዘፋኞች ፍቅርን በመስበክ ረገድ ሚዛን የሚደፉት ከጥላሁን ገሰሰና ከቴዲ አፍሮ በላይ የትኛው ፓስተርና ቄስ የትኛው ዲያቆንና ኡለማ እንዲሁም ሼህ ነው ፍቅርን ሲሰብክ ያየ ነው ሰብኳል ሊባል ይችል ይሆናል በእርግጥ ያም ሆነ ግን ከኤፍሬም ታምሩና ከማህሙድ አህመድ ከአስቴር አወቀ እና ከብዙነሽ በቀለ በላይ ከዘሪቱ ከበደና ከሂሩት በቀለ በላይ የትኛው የሃይማኖት መሪ ነው ፍቅርን ሲሰብክ ያየ ነው ሰለሞን ተካልኝ ደግሞ ፖለቲካዊ አሽሙርን ጥግ ድረስ አቀንቅኗታል ሙዚቃ ፍቅርን አንድነትን መተሳሰብን መረዳዳትን ደግነትና መልካምነትን ሲቀኙባት ልዩ ናት። የመኖር እሴትን ታሰፍናለች። ተስፋ መቁረጥን ደህና ሰንብት ትላለች፣ የአእምሮ ሰላም ታጎናጽፋለች። ሰለሞን ተካልኝ የአእምሮ ሰላም ለማግኘት ከትላንት ወዲያ ወደ ፍሎሪዳ የባህር ዳርቻ ተጉዞ ያደረገውን ሙከራ በቪዲዮ ምስል ካጋራን በጣም በጣት የሚቆጠሩ ቀናት ብቻ ነበር ያለፉት። ሙዚቃ የራሷ አጥርና ሰርጥ እንዳላት ይሰማኛል። በሙዚቃ ታላቁ አርቲስት ቴድሮስ ካሳሁን ወይ ደግሞ ቴዲ አፍሮ ፖለቲካን ነካክቶ አልፎ ይሆናል እንጂ ራሱን ፖለቲካ ለተሰኘ ያልተገባ ጨዋታ የዳረገበት ሙዚቃዊ አውድም የለውም። ጃ ያስተስረ ያለን እንመልከት። ይህ ሙዚቃ ትራክ የኃይለሥላሴን ንጉሳዊ አገዛዝ በጨረፍታ ነክቶ እንዴት ከከበረው ሰረገላቸው ወደ ከርካሳዋ ቮልስዋገን ተሽቀንጥረው እንደወረዱ ይጠቅስና ወደ ወታደራዊው ደርግ አምባገነናዊ አገዛዝ ሲወስደንና ከ ከስልሳ የንጉሱ ጄኔራሎች ግድያ በኋላ ደግሞ በድብቅ ይገደሉ እስከነበሩት ተማሪዎች ድረስ ያስቀኝናል። አብዮት ሞላችው የተማሪ ሬሳን በማለት የነበረውን ድብቅ እውነት በግልጽ ይነግረናል። በመቀጠል ብሶት የወለደኝ ነኝ ሲል ግንቦታያን 1983 ዓ ም ላይ ያበሰረንን ወያኔን ኢህአዴግን በወፍ በረር እጅግ ተጠንቅቆ እንዲህ ያስቀኘናል። የ17 ዓመት የትክል ጊዜያትን በቁምጣና በሸበጥ ተራሮችን ሲያንቀጠቅጥ የከረመን ጀግና ትውልድን በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ስልጣን ላይ ሲወጣ እንዳምናው ባለቀን ያምናውን ከቀጣ አዲስ ንጉሥ እንጂ ለውጥ መች የመጣ በማለት ይቅር መባባል ዋጋ እንዳለው ከዘፀዓቱ ሙሴ እስከ ኬፕታውኑ እስረኛ ማዲባ ወይም ደግሞ እስከ ማንዴላ ድረስ ወደኋላ ኋላ በማቅናት ይቅር መባባልን ዋጋና የፍቅርን ሚና ከአምስት ደቂቃ በማትዘል ኪናዊ ብቃቱ አስደምሞናል እንጂ ፖለቲካን እንደ ወረዳ አቀንቅኖ እንደ ሰለሞን ተካልኝ ነገር አላበላሽም። ጥላውን ገሰሰም ቢሆን በአልማዞች አመካኝቶ ፖለቲካን ተቀኛት እንጂ ዘሎ አልተንቦራጨቀባትም። አልማዝን አይቼ አልማዝን ባያት ሶስተኛው አልማዝ በትመጣ ድንገት በማለት አቀንቅኖ የዘመኑ ገዢዎችን አስደንብሮ የአእምሮ ሰላሙን ግን ሳይነጠቅ ቀጥሏል። በስተ መጨረሻ ግን ሰለሞን ተካልኝ ሲመሻሽ ያላማረለትን ጉዳይ የሚመስለኝ የጥበብ አጋሩን ተመስገን ተካን በሞት መነጠቁ፣ ፖለቲካን ስልታዊ በሆነ መንገድ አንቺም ዜሮ ዜሮ እንደተሰኘው የሙዚቃ ትራኮቹ አስተውሎት በታከለበት መልኩ የሙዚቃ ግጥሞችን የሚተይብለት ያለማግኘቱ ጉዳይ ይመስለኛል። አርቲስት ድምፃዊ ሰለሞን ተካልኝ ነፍስ በሰላም ትረፍ፣ ሲል ድምፃዊ ቢንያም ወይንም ደግሞ ቢቮ ተሰማ የሰለሞንን ነገር በተመለከተ ልብ ውስጥ ያለውን ሀሳብ አስፍሯል። ወዲህ ደግሞ በብዙ ስራዎቹ በአንባቢያን ዘንድ ከፍ ያለ አድናቆትንና ዝናን ያገኘው አሌክስ አብርሃም ደግሞ እንዲህ ይላል። የትም አለ የእኛ ግን ይለያል፣ ይላል። ይመራል ፖለቲካችን የአሳማ መዋያ ጭቃ ነው። እዛ ውስጥ ተዘፍቆ ስሙን፣ መንፈሱን፣ ጤናውን፣ ማንነቱን ሳያቆሽሽ የሚወጣ ሰው የለም ያሳንሰሃል ከፍ ያለ መንፈስን አቀጭጮ ዙሪያህን የትላንት ማንነትን እንዲረስ ያደርጋል። እልህ ውስጥ አስገብቶ ወንድሞችህ ጋር አይንና ናጫ ያደርግሃል፣ ያነታርከሃል። አንተም የነበርክበትን የሰውነት መንበር ጣጥለህ ሌሎች ላይ ጭቃ መወርወር ትጀምራለህ። በመጨረሻ ማንም አያሸንፍም። የአገር ቀኝ እጅ መሆን የሚችል ጥበብ የታደለው የጥላቻ ዘሪ መዳፎች ጓንት ሆኖ እጁ ሳይቆሽሹ ጓንቱን አቆሽሸው ይወረውሩታል ከነሐዘኑ ወደ መቃብሩ ይወርዳል። ሰለሞንን የማውቀው በዚህ ከመዝሙር በማይተናነስ ስራው ነው። ከብዙ አመታት በኋላ እንደ ተስፋዬ ገብረአብ የጥበብ ዶማውን ወደ ሰይፍ ቀይሮ በሚያሳዝን ባህሪ ተከሰተ። እነሆ ዛሬ ማረፉን ሰማው። የመጨረሻዋን ስድብ እንጂ ስለ ሀገርና ስለ ህዝብ የተቃኘበትን ይህንንና ሌሎች ስራዎችን ማን ነገር የላቸው ይሆን? ብቻ በዚህና በዚያ እንደ ችዝ ጠጠር ልጆቿን እያሰለፈ ለሚያረግፈው ለሚያባላው አሳማ ፖለቲካ ይህች ሀገር ስንት ትውልድ ትገብር ይሆን ሙተው እንኳን ይቅር የማያባብል መሪር ጥላቻ ነው የሚወርሰው። ፖለቲካ እንዲህ ነው እጭ ይላል አሌክስ አብርሃም ሲቀጥል እንዲህ ይላል የሱን ግጥሞች ዘርዝሮ አይቸው አይቸው ሁሉን ነገር ብዬ ደምድም ያለው ማን እንደ ሀገር ከሚወደድ ሁሉ ሁለቱን አልጠላም አምላክ ያትንፈገኝ አገርና ሰላም ሀገር ብዬ መጠራት የማምንባት አንዱ ጌታ አንዱ ሎሌ ያልሆነባት እባካህ አምላኬ ስጥኛ ሀገር ለእኔ የማትለግስ ለአንዱ ቁንጣ ለአንዱ ጠኔ የጠመንጃ ላንቃው ተዘግቶ የአገሬ ልጅ ለሥራ ተግቶ ፍቅር ይስጠን ሰላም ይብዛባት በአገራችን እንድንኮራባት ወንድም ለወንድም ለማቆራረጥ ለሚራወጠው አቤቱ አምላክ መልካም የሚያስብል ልቦና ስጠው ስደተኞችን አቅፈህ ደግፈህ በቸር መልሰን የአገርን ማዕድ ከወገን ጋር ዳግም አቋድሰን ፍቅርን ለግሰህ እስቲ አስታቅፈን ጎራ ለይተህ አታሳልፈን አሳጥረልን መከራችንን ህብረት አድርገው መለያችንን በምድራችን ሁሉ ተርፎ ሁሉ ሞልቶ ይረበናል እህል ሳይሆን ፍቅር ጠፍቶ የሚል እጅግ ተወዳጅና ከመዝሙር ያልተናነሰ ዘፈን ነበረው ይላል አሌክስ አብርሃም። እንደ ኢትዮጵያ ባሉ ያልተረጋጋና እንዲህ ነው ተብሎ ያልተረጋገጠ የፖለቲካ አቋምና ፖለቲከኞች በሌሉባት ሀገር ላይ የኪነት ሰው ሆኖ የፖለቲካን ስራ ለፖለቲከኞች አለመተው የኋላ የኋላ በህዝብ ዘንድ የሚፈጥረው ስሜት ቅይጥ ይሆናል። በተለይ ከሰማንያ በላይ ብሔሮችና ብሔረሰቦች ባሉባት ሀገር ላይ ቢቻል ሁሉ ሰው ከሁሉ ጋር ተባብሮ ተፋቅሮ እንዲኖር ተፈጥሮ በሰጠው ክህሎት ታግዞ መስራት ተገቢ ነው። ያ መሆን ባይችል እንኳን ዝም ማለት ከምንም ነገር አያጎድልም። እንዲህ ያለው ጉዳይ የተከሰተበት ሰለሞን ተካልኝ እንዲህ ካለው ጉዳይ ጋር ተያይዞ ስሙ በብዙ የተነሳው ሰለሞን ተካም ህልፈቱ ሰምቷል። አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብዬ አምናለው። አሁን የሚገኘው ከምኖርበት ከአትላንታ ከተማ አስር ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ፣ ይቻልም እንደሆነ በማናውቀው ሰዓት ቅስፈት ምን እንደሚፈጠር አናቅምና ነገን ትተን ዛሬ ንዝ ህይወታችን ና አርቲስት ሰሎሞን ተካልኝመሃል ሰሎሞን ተካልኝ እስከ ሞተበት ጊዜ ድረስ ምንም አይነት ችግር እንደሌለበትና መጨረሻ ላይ በድንገት መሞቱን በተመለከተ ግን ምርመራ እየተደረገ እንደሆነ ሰምተናል። ከመሞቱ ከቀናት በፊት ታዲያ ለመዝናናት ወደ ፍሎሪዳ የባህር ዳርቻዎች ሄዶ የተቀረጸው ቪዲዮና ከቪዲዮ ጋር ተያይዞ የተነሱ ሀሳቦች ሰለሞን መንፈሱ ልክ እንዳልነበር የሚያስጨንቁ የሚያስጠብቡ ነገሮች እንደነበሩት የሚናገር ነው የሚሉ መላምቶች እየተሰጡበት ይገኛል። ያማሌሄ ግን ዛሬ ወደ እናንተ ያቀረብነው ጉዳይ የጊዜ ሚዲያ አቋም አይደለም። ከአርቲስቱ ጋር ተያይዞ በሁለት ጎራዎች ይነሱ የነበሩ ሀሳቦችን ያነሳ ነው። እኛ ሙት ለመውቀስ አቅሙም ችሎታውም የለንም። አፈሩን ገለባ ያደርግለት ፈጣሪ ነፍሱን በአጸደገነት እንዲያኖር ተመኘ። ለወዳጆቹ ለዘመዶቹ፣ ለቤተሰቦቹና ለልጁም እንዲሁ መጽናናትን የመኝ ዘንድ ተመኘን። እናንተም የጊዜ ሚዲያ ቤተሰቦች አብራቸውን ስለቆያችሁ ክበሩልን፣ እናመሰግናለን።